እንደ ሀገር ፈጣን የሆነ የኢኮኖሚ እንቅስቃሴ እየተስተዋለ የሚገኝ ሲሆን ለኢኮኖሚ መነቃቃት ሞተር የሆነው ደግሞ የአምራች ኢንዱስትሪዎች መስፋፋት ለዘርፉ እየተደረገ ካለው ድጋፍ እና ማበረታቻ ውስጥ ተጠቃሽ ነው። ተያያዥ ለሆነው ለዚህ ዘርፍ መሳለጥ የትራንስፖርትና ሎጂስቲክስ ዘርፉ የአንበሳውን ድርሻ የሚወስድ ሲሆን በኢትዮጵያ በዘርፉ ላይ የተሰማሩ የግል ባለሀብቶችን የሚፈትን በኢኮኖሚው ላይ ጫና የሚፈጥሩ ጉዳዮች ግን አሉ። የእኛ ያለንበት ዘርፍ የብረታ ብረትና ኢንጂነሪንግ ዘርፍ ለኮንስትራክሽን ግብአትና ለሌሎች ኢንዱስትሪ ልማቶች መሰረታዊ የሚባል ነው። የኢንዱስትሪዎች ሁሉ እናት የሚባል ነው። እንደ ሀገርም ከፍተኛ አቅም ተገንብቷል። የሀገር ውስጥ አምራቾች በአሁን ጊዜ ከ አስር ሚሊዮን ቶን በአመት የማምረት አቅም ገንብተዋል። ይህ አቅም እንግዲህ ከፍተኛ የሆነ የሎጂስቲክስ ና የትራንስፖርት አገልግሎት የሚፈልግ ነው። ምክንያቱም ብዙዎቹ ምርቶች የግብአቶቻቸው ከውጭ ይመጣሉ እንዲሁም ደግሞ የተወሰኑት ደግሞ በአጎራባች ሀገሮችም ጭምር ኤክስፖርት የሚደረጉም አሉ፣ ኢንጂነሪንግ ፕሮዳክቶች። የሎጂስቲክስ ና የትራንስፖርት አገልግሎቱ እንግዲህ እየዘመነ እየተሻሻለ ካልሄደ ሀገር ውስጥ የተገነባው አቅም ብቻውን በራሱ ተወዳዳሪ ሊያደርግ አይችልም እና አሁን እየገጠመ ያለው ፈተና ከዚህ ጋር የተያዘ ነው። እስከ አራት መቶ ኩንታል የመጫን ካፓሲቲ እያለ ከሶስት መቶ ና ከሶስት መቶ ሀምሳ ማለፍ የለባቸውም ብለው መንገድ ላይ ለረጅም ጊዜ ይቆያሉ። ጥሬ እቃው በፋብሪካ ሳይደርስ ምርታችን ላይ በፋብሪካ ስራ እንቅስቃሴ ላይ መጉላላት ይደርሳል። በወቅቱ አለመድረስ በውጭ ምንዛሪ ያስመጣ ነውን ምርት በወቅቱ ቫልዩ አድ አድርገን ወደ ውጭ ማጓጓዝ ሲገባን ነገር ግን በዚህ በመጉላላት በጊዜ ምክንያት ስራም በማጓተት ብቻ ተጽዕኖ ያሳድራል። ጊዜው ፈጣን ጉዞን የሚጠይቅ ነው። መዘግየት የሚያስከፍለው ዋጋ ጫናው ከነጋዴውም ያለፈ ነው የሚሉት የግል ባለሀብቶቹ፣ ይህን ችግር መፍታት እየተመዘገበ ለሚገኘው ፈጣን የኢኮኖሚ እድገት የሚኖረው አስተዋጽኦ በምንም የሚተካ አይደለም። ታች መሬት ላይ ወርዶ ምንድን ነው እየተሰራ ያለው ምንድን ነው እየተንቀሳቀሰ ያለው፣ ምንድን ነው በከስተመር አካባቢ ችግር ያለው ብሎ በቦታው ተገኝቶ መልስ የመስጠት በቦታው ተገኝቶ ችግሮችን የመፍታት አገልግሎት የመስጠት ለሌላው ተያያዥነት ያለው ስራ በመሆኑ ውጤታማ ሊሆን ይችላል። ዓለም አቀፍ ተወዳዳሪ እንድንሆን መዘመን አለበት። አንደኛ ጊዜን በተመለከተ ከፍተኛ የሆነ ዲላያንሶችን ማስወገድ ያስፈልገናል። እስኬጁሎች በተያዘላቸው ጊዜ ገደብ መርሃ ግብር፣ እቃዎች ከቦታ ቦታ መዘዋወር አለባቸው። ዋጋው ተወዳዳሪ መሆን አለበት። እነዚህን ሁሉ ማሟላት ካልቻልን በአጠቃላይ የኢንዱስትሪ ተወዳዳሪነት እንዲሁም ደግሞ በማኒፋክቸሪንግ ኢንዱስትሪ ልማት ሀገራችን ከያዘችው ፖሊሲ እቅድ፣ እየወጡ ካሉ መመሪያዎች፣ ህገዎች፣ ኢኒሽቲቮች ጋር አብሮ የሚሄድ አይሆንም። ያለፉት የለውጥ ዓመታት በብዙ የኢኮኖሚ ዘርፍ ላይ አበረታች ለውጦችን አምጥቷል። ከእነዚህ መካከል የትራንስፖርትና ሎጂስቲክስ ዘርፉ አንዱ ነው። ነገር ግን ባለሀብቶቹ ለሚያነሱት ችግሮች ዘላቂ መፍትሄ ለመስጠት የሚያስችል ስራ አሁንም ትኩረት የሚፈልግ ጉዳይ ነው። በፕሮሰስ በምልልስ የሚጠፋን ጊዜ ማሳጠር፣ ወደ ዜሮ ማጠጋጋት መቻል አለብን። ይህን ችግሮች ለመፍታት በርካታ ሪፎርሞች የሚሰሩ የአገልግሎት አሰጣጣችንን ለማዘመን በርካታ ስራዎች እየተሰሩ ነው። በብዙ ስራዎቻችን በቴክኖሎጂ የተደገፉ እንዲሆኑ እየተሰሩ ነው። ከፊሉን አድርገናል፣ የሚቀሩትንም እየሰራን ያለነው ይህንን አጠናክሮ መቀጠል አንዱ መፍትሄ። የሚስተዋሉ ችግሮችን ለመፍታትና የዘርፉ ተዋናዮች ለኢኮኖሚው እድገት የሚኖራቸውን ሚና ለማሳደግ በሚያስችል ጉዳይ ላይ ትኩረቱን ያደረገ የግል ባለሀብቶችና የሚመለከታቸው ተቋማት የተሳተፉበት የውይይት መድረክ ተካሂዷል። ለተሻለ የዘርፉ ውጤት ሁሉም ባለድርሻ አካላት በጋራ መስራት ይጠበቅባቸዋል።